አንጋፋው ድምፃዊ አብዱ ኪያር አርባ ዘጠነኛ አመቱን መያዙን የወጡት መረጃዎች ያሳያሉ። ሰላም ጠናስተለን ሚኪ ነኝ ከሚኪታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲሱ የሆናችሁ ደግሞ ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። አብዱ ኪያር እንግዲህ በጣም በሚገርም ሁኔታ በአራዳ ዘፈኖቹ በብዛት እንግዲህ እንደምወደድ ጭምርም ነው። የዘጠናዎቹ ፈርጥ እንደሆነ ጭምርም ነው። በሙዚቃ አርት እንግዲህ ሰው በተለያየ ስታይል ሊመጣ ይችላል። አንዳንዶች አሁን ድምጽ የለኝም ብሎ ተስፋ ሊያስቆርጡ ይችላሉ። በተለያየ ዘርፍ በኪነ ጥበብ የሚሆን አትችልም የሚባል ነገር ማለት ነው በጣም በርካቶችን ወደኋላ እንደሚያስቀር ጭምርም ነው። አብዱኪያር ለየት የሚያደርገው ነገር ቢኖር የሚያምነውን ነገር ከማድረግ ወደኋላ እንደማይል ተስፋ መቁረጥ በፍጹም እንደማይታይበት ጅምርም ሁኔታዎች ብዙ ፈተናዎች፣ መከራዎች ደርሶ ነበር ለዛሬው ስኬቱ በማለትም ነው። የህይወት ተመክሮዎችን በማስመልከት በርካቶችም ሲገልጾ የነበሩት አብዱ ኪያርን ብዙዎችም ድምፅ እንደማያምር ራሱ በፊት ወደ ስቱዲዮ ከመምጣቱ በፊት አንዳንዶቹ ደስ ይላል ስሉ፣ አንዳንዶቹ ደግሞ አያምርም ስሉ የተለያዩ ትችት ሲሰነዘርበት ነበር። ያኑላ ተቋቁሞ በስቱዲዮ ደረጃ ብቃቱን አስመስክረዋል በማለትም ነው። በተለይ ደግሞ ስደት የምለው ዘፈኑ የበርካቶችን ኢትዮጵያውያንን እባ ያራጨ ክስተትም ነው። ስደት ምን ያህል ለኢትዮጵያውያን መከራና አስከፊ የስደት ቀማሽ የሆኑት ኢትዮጵያኖች ያውቃሉ። በተለይ ስደት ስባል በአውሮፕላን ሳይሆን በበረሃ የምትሰደዱት በርካታ ቁጥር ያላቸው ኢትዮጵያኖች ከዚህም ደግሞ መነሻን ከኢትዮጵያ አብዛኞቹ መድረሻቸውን ወደ ሳውዲ አረቢያና የተለያዩ አረብ ሀገራት ነው። በሊቢያ አድርጎም የሚሰደዱት አሉ። እንግዲህ የኋላ ኋላ ደግሞ በብዛት ኢትዮጵያኖች ስደት የጀመሩት በሊቢያ አድርጎም ነው። በዚሁ በሳውዲ በጣም ብዙ ፈተና፣ መከራ ያዩበትም ነው። ምክንያቱም ሴትቶች ብዙ ወጣቶች በብዛት በጣም በሚያሳዝን ሁኔታ በረሃ ውስጥ እየተደፈሩ እየተገደሉ በርካታ ቁጥር ያላቸው ኢትዮጵያኖች ከዛም ደግሞ ማልፎ በጣም በሚያሳዝን ሁኔታ በባህር ውስጥ የአሳራት የሚሆኑበት ሁኔታም ነው የምፈጠረው። በርካቶቹ እንደወጡ ቀሩ። ለቤተሰብ ለሀገር እንሆናለን ብሎ በርካቶቹም ወጧል። የስደት ቀማሽም እንደነበረ ጭምርም ነው ታሪኩን አብዱ ኪያር የገለጸው። አብዱ ኪያር በእሳት የተፈተነ እንደሆነም ነው። ብዙ ፈተናዎች መከራዎች ውጣ ውረዶችን ያሳለፈበትም ነው። ለዚህም ነው ዘመናዊ ባርነት፣ ስደት ልጆቿን እየቀማ በማለትም በዘፈኑ ላይ ከዚህ በፊት መልእክቱን ያስተላለፈው ለዚህም ነው። ስደት ልጆቿን እየቀማ በማለትም በተለይ በአረብ ሀገር የሚኖሩት ኢትዮጵያኖች ከዚህ መዶ ደግሞ በጣም የሚያሳዝነው ቤት ስራ ላይ ከፍተኛ በዛ ላይ ደግሞ በረሃም የሚጣሉት አሉ አብዛኞቹም የሚያልፍበት በተለይ በከፍተኛ ሁኔታ ገንዘብ የሚያገኙበት ሁኔታን በፈጠርም አንዳንዶች ደግሞ በጣም በሚያሳዝን የት ለበርካታ አመታት የሰሩበትን የለፉበትን ገንዘብ ሳያገኙ አይምሯቸውን አጥተው በዛ ላይ ደግሞ ያን ሁላ ውጣውረድ አልፎ ደርሶ እዚው በወንድ ወይም በሴት የሚበሉት በርካታ ቁጥር ያላቸው ኢትዮጵያኖችም ናቸው። ከዛም አይምሮን ወደ መሳት ደረጃ በጣም በሚያሳዝን ሁኔታ የሚፈጠርበትም ነው ሁኔታ የሚፈጠረው ያን ሁላ በማስመልከት ያ ህመሙ በጣም ከባድ እንደሆነ ጀምርም ነው። የስደት ጉዞን በማስመልከትም ስደት ልጆቿን ሁላ እየቀማ በማለት አብዱኪያር የዘፈነው ስራ ያቀረበው ስራ በበርካታ ኢትዮጵያኖች ዘንድ ተወዳጅነትም እንባ ያራጭበትም ክስተትም ነው የተፈጠረው። አብዱኪያር የዘጠናዎቹ ፈርጥ የሆነው አሁንም ፈርጣማነቱ እንደ እንደቀጠለ ጀመረም ነው አብዱ ኪያር። ከዛም በአሜሪካም ኑሮን አድርጎ ነበር። የትዳር ህይወቱም በማስመልከት ልጆቹ አሜሪካ እንዳሉ ጭምርም የወጡት መረጃዎቹ ያሳያሉ። ትውልዱና እድገቱ በመዲናችን አዲስ አበባ መርካቶ ሰፈር ሲሆን ሰፈሩንም በቀጥታ እንደዘፈነለት ጭምርም ነው። መርካቶ ሰፈር እንግዲህ እንደሚታወቀው በአፍሪካ የቁጥር አንድ የገበያ ማዕከል እንደሆነ ጭምርም፣ በህዝብ ብዛት በርካታ ግብይቶች የሚፈጽሙበት ስፍራ እንደሆነ ጭምርም ነው። አያሌ ቁጥር ያላቸው ኢትዮጵያኖች ግብይት የሚፈጽሙበት በአፍሪካም አንደኛ እንደሆነ በዚ ሰፈር ተወልዶ እንዳደገ ጭምርም ነው። መርካቶ ላይ እንግዲህ በጣም የንግድን ነገርም ያውቃል። እዛው ደግሞ ተወልዶ ያደጉት በብዙ ቻለንጅ ውስጥ ነው የሚያልፉት። አብዛኞቹ የመርካቶ ልጆች ሳይሆኑ እዛው መርካቶ ሰፈር ሀብታም የሚሆኑት ከተለያየ ስፍራ የመጣ ነጋድ እንደሆነም ጭምርም ነው። የመርካቶ ልጅ መሆን ማለት ያው ሀብታም መሆን አይደለም። ያው አንዳንዶች በጣም ሀብታምም አሉ። በዛው ልክ ደግሞ አብዛኞቹ በድህነት የምሰቃዩበት ሁኔታም ነው የምፈጠረው። አብዱ ኪያር እንግዲህ በእስልምና ዘፈን እንደማይቻልም የታወቀ ነው። አብዱ ኪያር እንግዲህ ብዙ ነገሮች፣ ብዙ ፈተናዎች እያሉ ሁላ ያን ችሎ ዘፈን እንዳወጣ ጀመረም ቁጥር አንድ አልበሙ በህዝብ ዘንድ በከፍተኛ ሁኔታ ነው ተወዳጅነት ያገኘው። አብዱ ኪያርም እንደዚህ ተወዳጅነት ይገኝልኛል ብሎም አስቦም እንደማያውቅ ጀመረም ነው የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ከዚህ በፊት የማንን ሙዚቃ ልጋብዝት ብሎ ጋዜጠኛው በጠየቀበት ሰዓት ላይ ጠቅላይ ሚኒስትር መለስ ዜናዊ የዛ የዱርዬ ዘፈን ይመቸኛል በማለትም አብዱኪያርን በጣም እንደሚወዱትና እንደሚያከብሩት ጭምርም ነው። በዚሁ የአብዱኪያርን አድናቆት አብዱኪያር የአራዳ ልጅ እንደሆነ ጭምርም ነው በርካቶቹም እየገለጹ ያሉት ዘር፣ ብሄር፣ ሃይማኖት ክፍፍል የእርስ በርስ ጥላቻ በፖለቲካ በኩል በህዝብ ዘንድ ገንዘብ ለመስራት ህዝብን እንደማፋሶ ገንዘብ ለመስራት የሚያስብ ሳይሆን አንድና አንድ ስለ ፍቅር፣ ስለ አንድነት፣ ስለ ሰላም ብቻ እንጂ የምሰብከው እገሌ እንደዚህ ነው ፓርቲው እንደዚህ ነው ብሎ ወደ ፓርቲም ወደ ፖለቲካም እንደማይገባ ጭምርም ነው። ምክንያቱም አንደኛው ተነስቶ ሌላም ፓርቲ በተቸ ቁጥር ሌላ ፓርቲ ስመጣ የባሰ የባሰ የሆነ ሌላ መከራና ችግር እንደመጣም ያውቃል አብዱ ኪያር። ለዛም ነው ጭምትና እየተረጋጋ ሰላማዊ ህይወት መኖር የምፈልግ የድሃ ልጆችን ተነስ ብሎ በዘፈን ለጦርነት ማግዶ ዝም የሚል ሰው አይደለም። ለዛም ነው የድሃ ልጆችን ተነስ ከማለት በፊት ራስን ፊት ለፊት ማስቀደም ማስቀመጥ እንደሚያስፈልግ ጭምርም ነው በማለት በርካቶቹም ይገልጻሉ። ለዛም ነው ጠቅላይ ሚኒስትር መለስ ዜናዊ አብዱ ኪያር ከሌሎች እነ ኪኪ ወጣ ያሉ አብዛኞቹ ዘፋኞች አሉ፣ ፖለቲካ የማይዘፍኑት ፖለቲካ ውስጥ የማይገቡት ግን ጠቅላይ ሚኒስትር መለስ ዜናዊ አብዱ ኪያርን እንደወደዱት ጭምርም ነው። በጣም ፓወርፉል ወይም ጠንካራ መልእክት በግጥሞቹም እንደሚያስተላልፍ ጭምርም ነው። ማስታመምም ይችልበታል አብዱ ኪያር በርካቶቹም ለዛም ነው የወደዱት እና ተከታታይ በስደት ኑሮም አሜሪካም እንደቆየ ጭምርም ነው። አሜሪካ ቆይቶ በአሜሪካ ቆይታ ልጆቹም እዛ ትምህርት እንደሚከታተሉም አንደኛው ደግሞ በጣም የሚገርመው ዛሬ እንግዲህ አርባ ዘጠነኛ አመቱን ልደት በሚያከብርበት ሰአት ላይ ልጁም ተመራቂ እንደሆነ ጭምርም የወጡት መረጃዎች ያሳያሉ። የአብዱ ኪያር ልጅም ተመራቂ እንደሆነ ጭምርም ነው የደረሱን መረጃዎቹ የሚያሳዩት። አብዱ ኪያር በከፍተኛ ሁኔታ ተወዳጅነት ያተረፈ በብዙ ሚሊዮኖች በገንዘብም ደግሞ ተከፋይ፣ በብዙ ሚሊዮኖች ደግሞ ተመልካች የተገኘለት በቅርቡ የሰራቸው እጅግ አስገራሚ መልእክት ያላቸው እንደሆኑም ነው የሙዚቃ ባለሙያዎች እየገለጹ ያሉት። አብዱ ኪያርን ቴክኒክን ከሱ መማር እንደምቻልም ነው በርካቶች የገለጹ ያሉት። የአብዱ ኪያር ያዘፋፈን ቴክኒክና ስልት በጣም ለህዝብ ጆሮ አድማጭ ምን እንደምጥም፣ ስለዚህ ስለ ጎረቤት ሳይሆን ሰው እንደ ቤቱ እንደምኖር መኖር እንዳለበት ጭምርም በጣም በሚገርም ሁኔታ ያስተላለፈበት እጅግ አስገራሚ መልእክት ነው። አብዱ ኪያር እንግዲህ ብቃቱን በማስመልከት አሁንም ማስመስከሩን ቀጥሏል። በቅርቡ ደግሞ እጅግ አሳዛኝ ነገር መከሰቱ የምታወስ ነው። ሊፍት በጣም በሚያሳዝኑ ሁኔታ አደጋ ገጥሞት እግሩ ትንሽ ማነከሱ የምታወስ ነው። እናትዮ ደግሞ በዛው አደጋ ውስጥ እያለ በጣም በሚያሳዝኑ ሁኔታ ሌላ ነገር ተደውሎለት እናትዮ ማለፉን ሰማ። በጣም አስቸጋሪ ጊዜያትን በቅርቡ እንዳሳለፈ ጨምረም ነው አብዱ ኪያር ከዛ በኋላ ደግሞ ወደ ሙሉ ነገር ጤንነቴም ተመልሻለሁ በርካታ ኢትዮጵያኖችም ስለ አስባችሁ ተጨንቃችሁ ላሰባችሁ ለሁሉ ከልብ አመሰግናለሁ በማለትም በቅርቡ ዱባይ ተከስቻለሁ፣ ሙዚቃ ስራዎችን አቀርባለሁ፣ ካዘንም ከሁሉም ነገር አሁን በሙሉ ጤንነት ላይ እንደሚገኝ በማለትም መግለጹ የምታወሱ ነው። አብዱ ኪያር አሁን በአሁኑ ሰዓት በሙሉ ጤንነት ላይ እንደሚገኝ ጭምርም ነው። አጥንት ላይ ትንሽ ጉዳት ደርሰውበት እንደነበረ ጭምርም ነው። ፈተናም ስመጣ እንደዚህ ነው። ተከታታይ ፈተና በህይወቱ የመጣበት የሊፍት አደጋን በማስመልከት አልፎም ደግሞ የእናት ዩ ህልፈትም ብዙ ፈተና እንዳመጣ ጭምርም ነው። የእናት ህልፈት ደግሞ በጣም ከባድ ነው። በክፉ ጊዜ ደጉን አብሮ ያሳለፉ ከጎኑ ሆና ደግሞ ያሳደገችው እናቱ ነች። በጣም ከባድና አስቸጋሪ ጊዜያትን እንዳሳለፈ ጭምርም ነው። አሁን አርባ ዘጠነኛ አመቱን እንደያዘ ጭምርም ዛሬ ልደቱን በማስመልከት አብዱ ኪያር እንግዲህ አሉ የተባሉት ድምፃውያኖች መካከልም አንዱ ነው በማለት ነው በርካቶቹም እየገለጹ ያሉት። በዩቲዩብ ላይ የምለቃቸው ዘፈኖቹም በብዙ ሚሊዮን ተመልካቾችን እያገኙለት እንደሆነ ጨምረም፣ በህዝብ ዘንድ በከፍተኛ ሁኔታ ዘር፣ ብሄር፣ ሃይማኖት፣ ቀለም ሳይል ሁሉም የሚያደምጥለት የአብዱኪያር ስራ እንደሆነ ጨምረም። ለዚህም ነው አማርኛ የምችለውም የማይችለውም የአብዱኪያር ዘፈንን እንደምወድ ጨምረም ነው ሁኔታዎቹ በጣም በሚገርም ነት ስለ አንድነት ስለ ህብረት ከዚህ በፊት የሰራቸው አልፎም ከኢትዮጵያም አልፎ አንድነት ስለ ኤርትራ ስለ ሱዳን ስለ ጅቡቲ ስለ አጎራባች ሀገራትን በማስመልከት ዘፈንን እንዴት አንድነት እንደገለጸ ጭምርም የወጡት መረጃዎችን በማስመልከት አብዱ ኪያር ስለ ሰው ልጅ እንጂ የሚያስበው ስለ ዘር ስለ ብሄር እንደማያስብ ጭምርም ሱዳን ላይ በዘፈነው ስራ በጣም በሚገርም ሁኔታ በርካቶቹም እንደተደመሙ ጭምርም ነው። እንዴት አንድ ማህበረሰብ እንደሆነ ታሪካዊ አመጣጥ የሰው ልጅ አንድ እንደሆነ ጭምርም ነው። የሰው ልጅ በአንድነቱ ነው የሚያምነው፣ አይደለም የኢትዮጵያ አንድነት፣ የአፍሪካ አንድነት፣ የአለም አንድነትን ያምናል። ዘር ብሄር፣ ቀለም፣ ሃይማኖት የማይል ድንቅ ድምፃዊ እንደውም ነው እንደሆነም ነው በርካቶችም እየገለጹ ያሉት ማለት ነው። አብዱ ኪያርን በማስመልከት አጠቃላይ ተነግሮ የማያልቁት ስራዎቹ እንዳሉ ጭምርም በርካታ የሙዚቃ ባለሙያዎችም ሲገልጹና ሲያወድሱት፣ በቅርበት የሚያውቁት ደግሞ ትህትናና ፍቅር የሆነ ሰው እንደሆነ ጭምርም በርካቶችም ይገልጹታል። እንግዲህ መልካም ልደትም ማለትም በርካቶቹ ሀሳባቸውን መልካም ምኞታቸውን ለእሱ እየገለጹለት ይገኛሉ። አርባ ዘጠነኛ አመቱን በማስመልከት በአሁኑ ሰዓት አርባ ዘጠነኛ አመቱ እንደሆነ ጭምርም ድምፃዊ አብዱ ኪያር ማለት ነው። አጠቃላይ ያን በማስመልከትም ነው ለእናንተ ይዘንላችሁ የ

ድምፃዊ አብዱ ኪያር አርባ ዘጠነኛ አመቱን ልደት በማስመልከት ቤተሰቦቹን በማስመልከት ልጆቹን በማስመልከት ዛሬ እንግዲህ ልጁ አሜሪካ እንደሚመረቅ ጭምርም የደረሱን መረጃዎችን በማስመልከትም ነው ለእናንተ ይላቸው መጣሁት። እስካሁን ድረስ አብሬያቸው ቆየት ሚኪ ነኝ ከሚኪታ ብርንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ ቻናል ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ወደ አሁኑ ስለቀቁ ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያድርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ ማጫጭርና ኮመንት ማድረጉን እንዳይረሱ። ለእሳታት ያሉኝ መረጃዎች ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት በተለም ክፍል ሰላም ያቆያችሁ።